መብሩክ መብሩክ መብሩክ ብለናል። የዓለም የሲሳይ የአብርሃም የሳራ ያድርገው ሰርጉም ብለናል። ቦባችን ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበረችው የቻናላችን ቤተሰቦች እንዴት እናችሁ እንዴት አላችሁ? አለሁ እኔ ደና ነኝ። ዛሬ ሀይሚና ቡርኬ ሪከርድ የሰበሩበትን እንዲሁም እነፍቅር አብርሃም ብቻ የሁሉንም ሚስጥር አሰማችኋለሁ። ይህንን ሰምሳችሁ የእናንተን ውሳኔ ደግሞ አብረን ምና ይሆናል። አዳምጡ። ከዩቲዩብ ከፍተኛ ገቢ የሚያገኙ አስር የቦታጀራ ዩቲዩበሮች አስረኛ ሐሰን ቲዩብ የተከፈተው ጁን 25 2024 ሲሆን 112000 ሰብስክራይበርስ እና 8.6 ሚሊዮን እይታዎችን በ84 ቪዲዮዎች ማግኘት ችሏል። ከዓለማችን ምርጥ 2187ኛው የዩቲዩብ ቻናል ነው። በዚህ ወር 5000 ሰብስክራይበርስ እና 68000 እይታዎችን አግኝቷል። ወርሃዊ ገቢው ከ152 እስከ 2400 የአሜሪካ ዶላር። እህቴስ ስልክሽን ታሽ ስክሪን ስልክሽን ምን እየሰራሽበት ነው? ትጠቀሚበታለሽ? አትጠቀሚበትም? ሀሰንን የምታደንቂ ማህዬን የምታደንቂ ዩቱብ ከፍተሽ ዩቱብ ላይ ማድነቅ ትችላለሽ። አንችም አቅም አለሽ። ቀጣይ አዳም ነኛ ሙቪ ቲዩብ የተከፈተው ሴፕቴምበር 23 2023 ሲሆን 172000 ሰብስክራይበርስ እና 13 ሚሊዮን እይታዎችን በ156 ቪዲዮዎች አግኝቷል። ከዓለማችን ቻናሎች ምርጥ 2127ኛው የዩቲዩብ ቻናል ነው። በዚህ ወር 7000 ሰብስክራይበርስ እና 697 እይታዎችን አግኝቷል። ወርሃዊ ገቢው ከ174 እስከ 2800 የአሜሪካ ዶላር ስምንተኛ። ኛው ዙር ከመሸጋገር ስምንተኛው ዙር ከመሸጋገር በፊት የሙቤና ያቤላ አድናቂዎች እህቶቼ ታች ስክሪን ይዛችኋል አይደለ? ታች ስክሪናችሁ ላይ ምን አለበት? ፎቶ ብቻ ነው የምትነሱበት፣ ሳይናፕ ብቻ ነው የምትጠቀሙበት። ምንድን ነው የምትጠቀሙበት? ዩቱብ ቻናልስ ለመጠቀም ምንድን ነው ያቃተሽ? እሰደባለሁ፣ እገጠጣለሁ። ምንድን ነው ያቃተሽ? እስኪ ማርኬት ቲዩብ የተከፈተው ኦክቶበር 25 2021 ሲሆን 29 ሺህ ሰብስክራይበርስ እና 38 ሚሊየን እይታዎችን በ330 ቪዲዮዎች አግኝቷል። ከዓለማችን ቻናሎች ምርጥ 2090ኛው የዩቲዩብ ቻናል ነው። በዚህ ወር 4 ሺህ ሰብስክራይበርስ እና 1.2 ሚሊየን እይታዎችን ማግኘት ችሏል። ወርሃዊ ገቢው ከ290 እስከ 4600 የአሜሪካ ዶላር ሰባተኛ ወንድማችን ሲዘቀዘቅ ሲሰደብ የሚደብርሽ እህቴ አለሽ ስልክሽ ላይ አንቺስ ምን እየሰራሽበት ነው? እሱ ሲዘቀዘቅ ይቆጭሻል ትናደጃለሽ፣ አደለ? ዩቱብ ቻናል ከፍተሽ ማራኪ ለምን ትዘቀዝቁታላችሁ፣ ለምን ትሰድቡታላችሁ ብለሽ እስኪ በዩቱብ ቻናልሽ ዩቱብ ቻናል ከፍተሽ በአካውንትሽ እንደዛ ብለሽ ተናገሪ። ጥቅሙን ከዛ ታውቂያለሽ። የማራኪ አድናቂዎች እህቶቼ ማለት ነው ዩቱብ ቻናል ላይ የስለብ ስለ ማራኪ ጀግንነትም ሆነ በቃ የፈለጋችሁትን ዘ ኤቨር ኤፍሬም ቲዩብ የተከፈተው ጁን 1 2021 ሲሆን 161 0 ሰብስክራይበርስ ና 16 ሚሊዮን እይታዎችን በ176 ቪዲዮዎች ማግኘት ችሏል። ከዓለማችን ምርጥ 2138ኛው የዩቲዩብ ቻናል ነው። በዚህ ወር 6000 ሰብስክራይበርስ ና 13 ሚሊዮን እይታዎችን ማግኘት ችሏል። ወርሃዊ ገቢው ከ319 እስከ 5100 የአሜሪካ ዶላር ስድስተኛ ተኛዋ ንግስታችን፣ ከመሄዳችን በፊት ኤፋ የምትከታተሉ እህቶችስ ስልካቸው ላይ ምንድነው የምትሰሩበት? ቲክቶክ ብቻ፣ ፎቶ ብቻ፣ ምንድነው የምትሰሩበት? ምን ታረጉበታላችሁ? እስኪ ኮመንት ስር ጻፉ። እስኪ ዩቱብ ቻናል ከፍተሽ ስለ ኤፍሬም ስለ ኤፍሬም ሚስት እስኪ አድንቂያት፣ እስኪ አድንቂያት፣ አድንቂያት፣ ከዛ ለውጡን ታያለሽ፣ በዩቲዩብ ማለት ነው። ሩታ ግሬስ የተከፈተው ጁላይ 28 2024 ሲሆን 187000 ሰብስክራይበርስ እና 16 ሚሊዮን እይታዎችን በ52 5 ምሳ 2 ቪዲዮዎች ማግኘት ይችላለች። ከዓለማችን ቻናሎች ምርጥ 2112ኛው የዩቲዩብ ቻናል ነው። በዚህ ወርስ 8000 ሰብስክራይበርስ እና 1.4 ሚሊዮን እይታዎችን ማግኘት ይችላለች። ወራዊ ገቢዋ ከ354 እስከ 5700 የአሜሪካ ዶላር። የሩትዬ የሚዲያው መሪ፣ የቡታጅራ መሪ አለቃ። አንቺስ የሩትዬ አድናቂ እህቴስ ምንድን ነው የምትሰሪው? ምንድን ነው የምታረጊው? በትርፍ ጊዜሽ ምን ትሰሪያለሽ? ፎቶ ትነሻለሽ? ቲክቶክ ላይቭ ላይ ትገቢያለሽ? ምን ትሰሪያለሽ? እስኪ ዩትዩብ ከፍተሽ ሩታና ድንቅያት፣ ስለ ሩታ ውበት አውሪ፣ ስለ አብርሃም ውበት አውሪ፣ ስለ ሩታ ስራ አውሪ። ዩትዩብ ላይ ኖት፣ ቲክቶክ ላይ ሳይሆን ዩትዩብ ላይ። የማዳም ቅመም ጋር ትሰሪያለሽ፣ በወር ታገኛለሽ፣ ወደ ኢትዮጵያ ትልክያለሽ። ዩትዩብ ቻናልሽን እስኪ ስሪበት፣ ስልክሽን ተጠቀሚበት። ሁለት ስልክ ሶስት ስልክ ያለው በእርግጠኝነት ሀረብ ሀገር አለ። ዳታ ታወጫለሽ አታወጭም። ኢንተርኔት አንድ አይነት ነው። ምናልባት መኝታ ቤት ሆኖ ዳታ ላይ ደርስ ይችላል። ትንሿን ዋየር ገዝታችሁ ለመስራት ሞክሩ እህቶች፣ ዩቱብ ቻናል ስሩ። እኔ ይሄንን ነገር ሳመጣው ተንኮል አድስ ኤፋ ግሬስ የተከፈተው ኦክቶበር 2 2023 ሲሆን 155000 ሰብስክራይበርስ እና 15 ሚሊዮን እይታዎችን በ125 ቪዲዮዎች ማግኘት ችሏል። ከዓለማችን ቻናሎች ምርጥ 2144ኛው የዩቲዩብ ቻናል ነው። በዚህ ወር 6000 ሰብስክራይበርስ እና 1.7 ሚሊዮን እይታዎችን ማግኘት ችሏል። ወርሃዊ ገቢው ከ428 እስከ 6800 የአሜሪካ ዶላር አራተኛ የኤፋ እና የቤዚ አድናቂዎችስ ታች እስክሪን ስልካችሁ ምንድነው መሰሩበት? ምንድነው የምታረጉበት? ከዛሬ ጀምሮ ይህን ቪዲዮ አይታችሁ እስኪ ወስኑ። እስኪ ቻናል ክፈቱ፣ እስኪ ክፈቱ ቻናል፣ እስኪ ሞራል ሆኗቸው፣ እስኪ ክፈቱ ቻናል። በቻናላችሁ ከፍታችሁ ስለ ቤዚ እና ስለ ሀይሚ አውሩ፣ እስኪ አድንቋቸው። በቃ እስኪ ስራቸውን አድንቋቸው፣ ሼር አድርጉላቸው። ከዛስ ያወራችሁት ወሬ ምን እንደሆነ ውጤቱን እዩት እስኪ፣ እርስ በራሳችሁ ሰብስክራይብ ተደራረጉ። እርስ በራሳችሁ የማታውቁትን ነገር ተጠያይቁ። ነገ አገር ስትገቡስ ስራ አትፈልጊያለሽ? አትፈልጊም። የማዳም ቅመም ብር ይበቃሻል። የማዳም ብር ብቻ ይበቃሻል። የማዳም ቅመም ለእናንተ ነው ይሄ ኤቢ ግሬስ ይሄ ቻናል የተከፈተው ፌብራሪ 9 2022 ሲሆን 360 ሺህ ሰብስክራይበርስ እና 84 ሚሊዮን እይታዎችን በ318 ቪዲዮዎች ማግኘት ችሏል። ከዓለማችን ቻናሎች ምርጥ 1939ኛው የዩቲዩብ ቻናል ነው። በዚህ ወር 11 ሺህ ሰብስክራይበርስ እና 23 ሚሊዮን እይታዎችን አግኝቷል። ወርሃዊ ገቢው ከ577 እስከ 9200 የአሜሪካ ዶላር አብርሃም ተሰደበ፣ አብርሃም እንደዚህ ነው፣ አብርሃም ወደዛ ነው። ምንስ ቢባል ምን አስጨንቀው? ዛሬ እኮ ግማሽ አካላችሁ ጠባሳ ቢሆን በገንዘባችሁ እንደምታሰሩ ታውቃላችሁ? አደል እንዴ ስንቱ ባለ ቦርጫም ሆኖ ቦርጩን ስንት ነገር ከፍሎ ያስወጣል፣ ስንት ዳሌን አሸባቶ ብር ከፍሎ ያስወጣል። ታዲያ እናንተ በስልካችሁ ዩቱብ ቻናላችሁን ሰርታችሁ ማዳም ቤት ማውራት ያውቃት ሶስተኛ ፍቅር ቲዩብ ይሄ ቻናል የተከፈተው ጃንዋሪ 30 2024 ሲሆን 178000 ሰብስክራይበርስ እና 24 ሚሊዮን እይታዎችን በ152 ቪዲዮዎች ማግኘት ትችላለች። ከአለማችን ቻናሎች ምርጥ 2121ኛው የዩቲዩብ ቻናል ነው። በዚህ ወር 10000 ሰብስክራይበርስ እና 24 ሚሊዮን እይታዎችን ማግኘት ይችላለች። ወርሃዊ ገቢዋ ከ611 እስከ 9800 የአሜሪካ ዶላር። የኔ ጀግና ከቅርብ ጊዜ በኋላ መታ አያቸው አይደል። አንቺ አረብ ሀገር አስር ዓመት ተቀምጠሽ፣ ግን ወንድሜን እናቴን አባቴን ተያለሽ፣ በወርቁ 50 ብር ታገኛለሽ። ግን እኮ ላንቺ አንድ ጫማ አትገዢም ማለት እንዴ እህቴ አይደል? ላንቺ አንድ ጫማ አትገዢም ለምን? በራሴ ስላየሁት ታዲያ ፍቅርዬ እኮ በዚህ ጊዜ መታ ቤተሰቧ አለውጣ እራሷ አለው ውጣ በማን ነው በዩቲዩብ ታዲያ አንቺ ሁለት ሶስት ስልክ ይዘሽ ለምን ትጀናጀኝበታለሽ ለምን ዩቲዩብ አትከፍችም ሁለተኛ ሃይም ዩቲዩብ ይሄ ቻናል የተከፈተው ኤፕሪል 30 2024 ሲሆን 184 ሰብስክራይበርስ እና 24 ሚሊዮን እይታዎችን በ101 ቪዲዮዎች ማግኘት ችላለች ከዓለማችን ቻናሎች 2115 ኛው የዩቲዩብ ቻናል ነው። በዚህ ወር 10 ሺህ ሰብስክራይበርስ እና 2.7 ሚሊዮን እይታዎችን ማግኘት ይችላለች። ወርሃዊ ገቢዋ ከ664 እስከ 11 ሺህ የአሜሪካ ዶላር። አንደኛ የምታደንቁ ሃይሚን የምትወዱ ሃይሚዬ የጋሽዬ ንግስት ልጅ የመጨረሻ ልጅ ሃይሚዬ አመድ አመድ ሸጣ እንኳን ብትሰደብ የሚያምርባት የሚደምቅባት ናት። እንኳን አይደለም በዚህ አቅሟ ስለዚህ ሀይሚን ስትሰደብ የሚቆጫቸው እህቶች አላቸው፣ አይደለ? አስተያየት የምትሰጡ አላቸው። እስኪ ዩቱብ ቻናል ከፈቱ። ዩቱብ ቻናል ከፍታችሁ ሀይሚን አትናገሩብኝ፣ ሀይሚን እንደዚህ አታድርጉብኝ ብላችሁ ከልባችሁ የምትወዷት አላችሁ። እስኪ ዩቱብ ቻናል ከፍተሽ አስተያየት ተናገሪ ተናገሪ፣ አስተያየት ብሩክ ቲዩብ ይሄ ቻናል የተከፈተው ጁን 3 2023 ሲሆን 224000 ሰብስክራይበርስ እና 39 ሚሊዮን እይታዎችን በ159 ቪዲዮዎች ማግኘት ችሏል። ከዓለማችን ቻናሎች ምርጥ 2076ኛው የዩቲዩብ ቻናል ነው። በዚህ ወር 15000 ሰብስክራይበርስ እና 4 ሚሊዮን እይታዎችን ማግኘት ችሏል። ወርሃዊ ገቢው ከ1000 እስከ 16000 የአሜሪካ ዶላር። የቡታጅራ ጀግኖች እንዲናቸው ቡታጅራዎች ይመቻች። ይህንን ነገር ሳመጣው እኔ ለተንኮል አስቤ ወይም ሌላ ነገር አስቤ አይደለም። ብዙ የምትወዷቸው ሃይሚንም ብሩኬንም ሁሉንም እዚህ ያመጣኋቸውን ብዙ የምትወዷቸው እህቶች አላችሁ። እናንተ ዩቱብ ቻናል ከፍታችሁ በግሩፕ ሆናችሁ ስለ እነሱ ማድነቅ ስለነሱ ጀግንነት ማውራት ትችላላችሁ። ላይቭ ላይ በቪዲዮ ቲክቶክ ላይ ለምን ትሰራላችሁ? በዩቱብ ስሪ ዩቱብሽን ስሪ ምሳሌ እንዲሆናችሁ ስለፈለግኩ ነው። በቃ ዛሬ ለእኔ አንድ የሆነች ልጅ አስተያየት ሰተሽኛል። አስተያየትሽን አመሰግናለሁ። ግን እኔ ሀይሚ ስትከፋ ደስ ይለኛል፣ ብሩክ ሲከፋ ደስ አይለኝም። እሱን ታዩ፣ እሱን ታዩ። እኔ ስለማቅ ማለት ነው ልብ ያውቀዋል። ሶ ይሄ ደግሞ ብሩኬ ደግሞ ትናንት ፕራንክ ያደረገውን እጥፉን እጥፉን ብድሩን ታዋለች። ነገ የምታየው ነገር ነው። ይሄ ብድር ነው፣ ምንም ችግር የለውም። ይሄ ፕራንክ ፕራንክ ነው። ለከሌ ታዳለ ያለች፣ ለከሌ አታዳልም። እሱ የእይታሽ ችግር ነው እህቴ እና እኔ ግን ሀይሚና ብሩኬ ለእኔ ዳይመንዶቼ ናቸው፣ በቃ ሁሌም በልቤ ቦታ የምሰጣቸው ናቸው ምንም የማልደራደርባቸው። እየፈለግኩትን አስተያየት እሰጣለሁ፣ ስለሰሩ ፕራንክ ማለት ነው። ስለ እነሱ መጥፎ ነገር ግን መቼም የማልፈልግ ነኝ። ማንም ሰው ማንም እናንተ ሰው ባያቅልኝ እግዚአብሔር ያቅልኛል። እኔ ማለት ነው ስለ ሀይሚም ሆነ ስለ ብሩኬም ሆነ ፕራንክ ከሆነ ግን ፕራንክ ነው አለቀ። ስለዚህ ያንን ዛሬ አስተያየት የሰጠሽኝን እህቴ እስኪ ዩቱብ ቻናል ከፍተሽ በዩቱብ ቻናል እስኪ አስተያየት ስጭኝ። ወንድ በቃ ጀግና ሁኝ፣ እስኪ በቃ ጀግና ሆነሽ ሀሳብሽ፣ አስተያየትሽ፣ አወራርሽ በጣም ጥሩ ነው። ለእኔ አስተያየት ሰጥሽኝ፣ ቴንኪ ዩ አመሰግናለሁ። ግን እስኪ ዩትዩብ ከፍተሽ በዩትዩብ እኔ ሰብስክራይብ አድርጌሽ አንቺ አስተያየት ስጭኝ። እንዴት ደስ ይለኛል መሰለሽ እንደዛ። እውነት ቲክቶክ ላይ እንደዚህ አይነት ነገር የምታደርጉ ልጆች ዩትዩብ ክፈቱ። ዩቱብ ክፈቱ። ነገ ሀገራችን እንገባለን። ሀገራችን ስንገባ ምንድን ነው የምንሰራው? ኑሮውን እያያችሁት ነው አደለም? እዚህ ቁጭ ብላችሁ ሀምሳ ሺህ ብር በወር ታገኛላችሁ። አንድ ሺህ ብር እንኳን ለራሳችሁ አታጠፉ። ወንድምሽን፣ አክስትሽን፣ አጎትሽን ትረጃለሽ። ሶስት ስልክ ግን መኝታ ቤትሽ ላይ ተቀምጠዋል። በአንዱ ዋሳብ፣ በአንዱ ሪከርድ፣ በአንዱ ትጀናጀኛለሽ። አትጀናጀኝም አንወሻሽ። ግን ዩቱብ ላይ ከሆንሽሳ ምንም ሰው አታስታውሽም። ምንም ይሄ እኔ ያሳለፍኩት ነገር ስለሆነ ነው። ዩቱብ ሳይኖረኝ ና ዩቱብ ሲኖረኝ ልዩነት አለኝ ልዩነት አለኝ። ሰላም ነው የምታገኙት ጭንቅላታችሁ ሁሉ ነገር ሶ ዩቱብ ቻናል ክፈቱ። እህቶቼ እኔ እነዚህን ይዤላችሁ የመጣሁት አንደኛ እናንተ ሞራል ኖሯችሁ ዩቱብ ቻናል እንድከፍቱ ለዛ ብዬ ነው። ለሁሉም ሰው መቶ ሺህ ሲገባ ሴሌብሬት ታደርጋላችሁ። በዩቱባችሁ አድርጉላቸው፣ በዩትዩብ አድርጉ። ነገ ለእናንተ ይጠቅማችኋል ውዶችዬ። ይህ ብሩክ ተሰደበ፣ ሀይሚ ተሰደበ፣ አብርሃም ተሰደበ። በቃ የምትቆረቆሩትን ነገር ዩትዩብ ላይ ዩትዩብ ከፍታችሁ ሰርታችሁ ከዛ በኋላ እናንተ እናንተም ተለውጣችሁ እነሱንም አበረታታችሁ ከዛ ውጤታችሁን አብራችሁ የምታዩት ይሆናል ነገ ትገናኛላችሁ ትደናነቃላችሁ። እና ውድ ቤተሰቦቼ ወደ ተንኮል እንዳትወስዱት፣ እኔ ብቻ አይደለሁም ይህን የሰራሁበት። ያው ሚዲያ ላይ የወጣ ነገር ነው፣ ግን በትንሹ ከዚህ ተሞክሮና ትምህርት ኖሯችሁ እንዲ ነው እንዲህ ብላችሁ ሞራል ኖሯችሁ እንድትሰሩ ስለፈለግኩኝ ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ሀሳቡ ከተመቻችሁ ኮመንት ስር ጻፉልኝ ማለት ነው። ዩቲዩብ ክፈቱ፣ የማዳም ቅመሞች ዩቲዩብ ክፈቱ። ገፈቱ አገር ስትገቡ ምትሰሩበት ምትጠቀሙበት ነው። አመሰግናለሁ። መልካም ምሽት ይሆንላችሁ። ባይ ባይ። ቴንኪው በጣም